እሰይም እንኳን ደግ አደረጉ ስንል እንዳንሳቅ፣ ሚዲያ እንደግፋቸዋለን። እኚህን አባት በኢትዮጵያ ላይ ለብዙ ዘመናት ሲጓደል የነበረውን ሕግና ፍትሕ ምን እንደሆነ መለየት እስኪያቅተን ድረስ ግራ የተጋባን ሕዝቦች ናል እና እኚህ አባት ትክክለኛውን ውሳኔውን ወስነዋል ስንል ድጋፋችንን እናሰማለን። ትክክለኛውን የአባትነት ስሜት ያንጸባረቁ አባት ናቸውና የወላይታውን አባት ጀግና አባት ስንል ከተቀመጥንበት ከፍ ብለን አክብሮታችንን ገልጸንላቸዋል። እስካሁን ከአንድም ሁለት ሶስት ሕጻናት ላይ ሲደረግ ለነበረው እንደዚህ አስደሳች ፍትህ ቢደረግ ኖሮ ፍትህ ሰፍኖ ቢሆን ኖሮ ስንቶቻችን ደስተኞች እንሆን ነበር። ይህ ደግሞ እጅግ በጣም የሚያስደስተው ክስተቱ ከመከሰቱ በፊት ደርሰው ይህንን ውሳኔ መወሰናቸው ለብዙ ተልካሻ ወንዶች አስደሳች ና አስተማሪ ይሆናል ብለን ስላሰብን፣ እኛ መቼስ ከጎናቸው ቆመናል። ብዙዎች ሰው ደፋር ነው ና ለምን ይህንን አደረጉ መከላከል እስከተቻለ ድረስ የሚሉ አይጠፉም። እኔ ግን በበኩሌ እንደ እንሳክቲው ባለቤት በጣም ደስ ብሎኝ ደስታዬን ለማስተላለፍ ጊዜም አልጠበኩም። ምክንያቱም እንችሊጅ ተደፍራ ቢሆን ኖሮ ህመሟን ስቃዩን የሚሸከሙት እኚህ አባትና ቤተሰብ ብቻ ናቸው። ለእኛ ግን እንደ ዩትዩብ ባለቤት ሁሉም ያደምቀዋል። ለተወሰነ ሰዓት ገንዘብ እንሰራበትና እንረሰዋለን። ሰውየውም አንድ አመት ሁለት አመት ሶስት አመት እየተባለ ጊዜውን በእስር ጊዜ ጨርሶ እንዲለቀቅ እንዲፈታ ይደረግ ነበር። ያም ብዙዎቻችን ደግሞ ስሜታችን እየተጎዳ እየተቃጠልን ከአንድ ከሁለት ወር ጊዜ በኋላ ደግሞ የምንረሳው አይነት ጉዳይ ነበር የሚሆነው። እኚህ አባት ግን ትክክለኛ ፍትህ ስለሰጡ አባትነታቸውን ከሚገባው ከልኬት በላይ ገልጸውታል ብለን ስለምናስብ እሰይ የሚያስብል ስራ ሰርተዋል ብዬ በራሴ ላደንቃቸው እወዳለሁ። እስካሁን ለተደረጉ፣ ለተገፉ፣ ለተደፈሩ፣ ላለቀሱ ብዙዎች ስቃያቸውን ተሸክመው ሚዲያ ላይ ወጥተው ያልተናገሩ ብዙ እህቶቻችን አሉና ለእነዚያም ደስ የሚያሰኝ ውሳኔ ወስነዋልና የኛ አባት እንኳንም ይሄንን አደረጉ ስንል በራሳችን ከተቀመጥንበት ከፍ ብለን ደስታችንን አክብሮታችንን ገልጸንላቸዋል። እንሳቅ ቲዩብ ሁሌም ፍትህ ሲጓደል ያዝን ነበርና ይህን ስሜት በመስማታችን በጣም ደስ ብሎናል። ደስ ያለን ግን ልጅቷን ለመድፈር በመሞከሩ ሳይሆን እኛ አባት ደርሰው አንድ ልጃቸውን በመታደጋቸው ነው። ሁለተኛ ደግሞ ወደ መንግሥት አካልን ቢሄዱ የማያገኙትን ፍትህ ለልጃቸው ማስፈናቸው ነው። ውድ የእንሳክቲው ቤተሰቦች ወይንም ተከታዮቻችን፣ እዚህ ድረስ ከደረሳችሁ ሰብስክራይብ ማድረጋችሁንና የእናንተ ሳሳብ ምንድን ነው የሚለውን ኮመንት ሴክሽን ላይ ማስፈራችሁን እንዳትረሱ እናመሰግናለን።